እናንተ ጋ ነው ወይስ ሌላ ቦታ? አይ እናንተ ጋ ነው። ይመችው። አይ ጠንካራ ሴት ናት። አደራ ሰውየው ዲያስፖራ እንዲያለኝ እንዲያለኝ ብልሽ እንዳታምኝ። አደራ ዝም ብዬ ተጠግራይ ነኝ አርፌ ተገረራለሁ የሚል ከሆነ መቼም ከተበጠረቀ ይብራብሽ። በጣም ጥሩ ሰው ነው። እንትና የለም አክሊሉ ነው አይደለም ስሙን አብዛኞቹ ያውቁታል። ከታች ራሱ እየጻፉ ነው። ጅንኑ ብዬ አወጣውለት እኔ ምክንያቱም ሰርች አድርገው እንዳያገኙት ማለት ነው። ይሆኑ ፊራን ነው እየጻፉት ነው የምትይው? አረ ጅንኑ ጅንኑ ነው። አረ ነው ጅንኑ ነው ጅንኑ ነው እናውቃለን። ብራዘር ነው ያው ፋሚሊ እና ብሄርስ ወዴት? ትግራዋይ ነው? አማራ ነው? ኦሮሞ ነው? ደቡብ ነው? እሱንማ ከተናገርኩ ያውቁታል። ሆን ያውቃሉ እንዴ? ስንት አላውን አሜሪካ ነገር ስንት ብሄር ያለዋል? ኖ ሞር ከኔ ጋር የሚቀራረብ ሰው ስለሆነ ብሄሩን ከተናገርኩኝ ጆከር ነው፣ በቃ ይሄ ጆከር ነው። ጆከር ማን ነው? ጆካ ወንድሜ ነው እንዴ። ማነው? ኦሮሞ ነው እያሉ ነው ቤተሰብ። ፌራ ነው እንዴ? አይ አይደለም፣ ኧረ ልጅ እግዚአብሔርን፣ ኧረ አይደለም፣ በቃ እናስብ እስቲ ትንሽ አሰባስብና ባስብና ገባኝ። እኔ እነግርሃለሁ። ውስጥ ያለው ምንድን እመቤት እግዚአብሔርን ዮኒ ማርያምን እንዴት እንዲክቧል ኖ አይ የማሚ ስትማ ነው ገብቶኛል። ትቼዋለሁ። ኩማ አራ ኩማን በጣም ወዶ ወንድሜ ነው፣ ፊራም እንደዛው አታቁትም በቃ በጅኑን ብቻ ያዙት። ማፊ ነው እኔም ማልኩኩ ማፊ ጥሬ ስጋ ነው በቃ። ውይ አይደለም፣ ማርያምን አይደለም። የሆኔ እኔ ነግረሃለው። አሪያ ጣፍጣለሽ በእውነት አሪፍ ነው፣ ደስ ብሎ። የድሮ ጓደኛሽ ነው ግን አይደል? አይ አይደለም፣ ነው ድሮ ነበር። ከብሪጅስቶን በኋላ የመጣ ነው። አዎ ከብሪጅስቶን በኋላ የመጣ ነው። ያ የድሮ አይደል ያለምሳሌ ብራዘር ይሁን የጠቅላይ ሚኒስትር የሚያማልን ነው ያላት መሲሻ እና ይለፍል ብራዘር ሊሆን ይሆልክ። በነገራችን ላይ ማለት ነው፣ ሊሆን በጣም ነው የሚያከብረኝ። እውነት እውነት፣ ሊሆን እግዚአብሔርን በጣም ነው የሚያከብረኝ። በጣም ሰፖርት ያደረገኛል እና ደግሞ በጣም ቆንጆ ነው። የሆነ ጨርቅ ሱሪ አይለብስም። በቃ የኔ ትልቁ ኢምፖርታንት እኔ ጨርቅ ሱሪ የሚለብስ ወንድ አሉትአለብስምአኮንም ጨርቅ ሱሪ ከምን ውስጥ አስወጣሽ? አትኪዱን ዘላን ወጣችው፣ እስካሁን አልነበረችም። ቡታንተ የለብሳል እንዴ? እንዴት ወንድ ልጅ አለ ቡታንታ ይወጣል። እንደ ሆዴ ይመስሎት ነው መስሎኝ። ሆዴ እኮ ልኩ የሆነ እኮ ፓንት ስለሌለው አለኝ እኮ አንድ ጊዜ

ዘውሯት ነው የተመለሰ። ልዘግብሽ አንድ መሲ ዱባይ መቷል። እንዳትዋሺ መጥቶ ነበረ ማርያምን። ያልመጣው ማርያም አሁን ነው የሚመጣው። ያጣፍጥልሽ እናቱ አይ በስነ ስርዓት ጥሩ ጀግና ሴት ራስሽን የምትጠበቂ ምርጥ ሴት ነች። በእውነት ጥሩ ባል እመኝልሻለሁ በእውነት በጣም በጣም። ዋኖፊ ዋኖፊ ላሉ እዚህ ጋር ማርያምን እግዚአብሔር ኧረ በእናታችሁ እናንተ፣ ምትጠሩትን ሰው እንኳን ለየታስተወቁ ቴዲዋሳ ነው እንዴ? አረ ካናዳ እኮ ነው ቴዲዋሳ ያ ማን ነሽኛ? ብናቀውስ አይ ይቆይላት። እንደገና ሳት በላው ደግሞ ከፍታው ይመንጭቋት እንዴ እውነትሽ። እነሱ ላይ ተጠንቀቂ ነፍሴ፣ ወሬ በዛበት። መቼ መቼ በረከተ የእናንተ ኮ ታየኩ ግራ የገባኝ እኮ ይበያል። እንዴት ነው አራት ስንት ዓመት ሆነች? ስንት ዓመት ሆነ? እኔ ሲጀመር ከልጅ አባት እኔ የመጀመሪያ የልጅ አባት ነው። ከሱ ውጭ እንዳላቀም በነገር አደረ። እኔም ከልጆች እናት ውጭ ሴት አላቅም። አይ ብርጅስቶ ግን ደዛ ናት ማትገናኙት ሁለት አመት ግን አሁን ይመጣለን እንዴት ይሆን እንዴ? እንዴት ነው አሁን ይመጣል? አሁን በምን አወቅሽ አንቺ ሁለት ዓመት መሆኑን? ትነግረኛለች ልጅ። አንድ ቀን ምን እንዳደረግኩልሽ ታውቂያለሽ? ጅንሉ ከዛ በኋላ አውቄ ደግሞ ድጋሚ ምን ብላ እንደምጠራው ምናምን አሁን ደግሞ ታጠባ ምስል ያወጣጣችን። ዋትሳፕ ላይ ሪከርድ ታደርገኛለሽ። የሀገርሽ ልጅ ነው ግን ኦሮሞ ነው ትግራይ። ደስ የሚሉኝ ይሄ ነው። ኮፒ እኮ ነው። ከምንድን ነው ከልጅ አባት ውጭ ወንድ አላውቅም ምናምን ምናምን። ዮኒ እግዚአብሔርን ማርያምን ምምንነጋ ስኒ ምንድን ነው? ጂጂን አፏፏን የምትለዋት ምን ተገኝቶ ነው? ረእሺ ቀጥይ። እውነት ዮኒ? እውነቴን እኮ ነው። በእውነት። እሺ ከልጆች ጋር ምን ያህል ጊዜ ነበራቸው? ከትምህርት ቤት ጀምረን እኮ ነው የመጀመሪያ እየነበርሽ ነው አሪፍ ነው። ሰምታል እንግዲህ እሱም ልጅ አለው ወይስ የለውም? የለውም ብራዘር የለውም ከአንቺ አሁን መንታ ነው በኛ ዱባይ ሲመጣ አረ አድርግላችሁ። እኔም ግን ቤተሰብ እንድታውቁ የምፈልገው እኔም ከሚስቴ ውጪ

አቤልማ ለማስረጃ ቪዲዮ እየቀረች ሁላ ነው የምትለጠል፣ ላይቡ ላይ እየለጠለቸው የምትገቢ ይመስለኛል። ግራ አለባት ይቺ ልጅ። ግራ የሚገባኝ አንድ ሰው ይል እንዲያስታውቃታለሁ። እንደዚህ መጀመሪያ አለ የሆነ ልጆች አንዳንዴ ምንድን ራሳል፣ ግን ለነገሩ አይሆኑም የሚሆኑም አይደለም። ያለቻቸው በሙሉ ፍሩሽካ ናቸው። ግን አበቃ፣ ቀድመሽ እንዲያስበይላሽ ፍሩሽካሽን ሰብስቢ ነው የምትልሽ። አይሆንም ነው የምትለው ይሄ አይሆንም ትለኛለች። ይሄ አይሆንም ትለኛለች። ሆዴን እራሱ በቃ እርርን ያለች። በቃ አውሪ። ከዛ አንድ አጀንዳ ስለጠፋ ያንቺ ባሊምጣና ትንሽ ላስላስ

አደራ ሴት ቤት ከገባ አክትሞላ። እኔ ግን አንድ ጥያቄ አለኝ። እኔ አሁን የተሻለ ቤት አለኝ የተሻለ ኑሮ አለኝ። ያንን ትቼ እሱ ቤት ልገባ ግቢ ሳይሆን እየመጣው መምጣት እኮ ይችላል። ይሄ አሁን መኖር ከፈለግን ማለት ነው። አብራችሁ መኖር ስትፈልጉ ተሳስባችሁ በስነ ስርዓት ይሄ ነው ይሄ ነው። ተነጋግራችሁ አስባችሁበት አንድ ላይ ስትጨርሱ አብራችሁ ትገባላት ይዛና የአታስ ውጪ። ግን አሁን በቦይፍሬንድ ደረጃ ከመጣ ጓካለ ሻንጣው ውጭ ነው የሚጠብቀው እንደ ውሻ እየተንቸለቸለ ነው የሚመላለሰው እያለቀሰ ታያስገብኝ ኝ እየተባለ። እኔ ግን የሚገርም ነገር ዩኒ ምን እንዳልኩት አውቃለሁ። ምናልባት ቤቷ ነው ምናምን ብለህ እንትን ብትል እንኳን እኔ ትቼልህ የሚሄደው ነው የምለው የነበረው በፊት ማለት ምክንያቱም እውነት አይመስለውም፣ ማንም ወንድ እውነት አይመስለውም። ቆይ ቆይ ግን የተፈጠረው እንደ ችግሩ ነው። አንድ ሰው ግን ቢላ ካወጣብህ በትስ ደላስት። ይሄ እኔማ ምልጫ ነው የፈለግኩት። የዛኔ አንቺ ቤት አይኖርም ነበረ። ገባሽ? የራሱ ነገር ቢኖረው ጥሎ አንቺ ጋር አይመጣም። የሚኖርበት ስለሌለ አራት ነጥብ እሱማ ብዙ መስዋዕት አስከፈለው። ገባሽ? የራሱ ነገር ቢኖረው ኢምፓስብል አንቺ ቤት ሊኖር አይችልም። የራሱ የሚኖርበት የሚከፍለው አፓርትመንት ምናምን ቢኖረው ዝም ብሎ አይመጣም ሰው። ይሄ ነገር ለአንቺም የሚጠቅምሽን ነው ምነግረሽ ራሱ። እኔ ግን ዮኒ፣ እውነቱ ሲሪየስ፣ እውነቱን ልንገር እኔ ወንድም የምፈልግ አይመስለኝ። አሁን እንዲ ሳወራ ምናምን ይመስላል እንጂ ስለዚህ ሆደ ይችላል ማለት እንትኑ አልወጥ ነው። አደለም፣ አደለም ለሱ አደለም። ሆደ ይችላል ነው እንጂ ዮኒ፣ አደለም፣ አደለም። ፍእ ለምን በኛ ፍርሃት፣ ፍርሃት አልኩሽ እኮ እንደወዴ ሌላ መቶ እንዲህ ነው፣ የራሱን የቻለ ወንድ ምንም አያረግሽም። አልኩሽ እኮ አረረረ እኔ እኔ ኖ በጣም እየወፈራ ያለሁት በጣም ተራ ነው። አይ ቲንክ ቴራፒ ያስፈልግኝ ነገር አለማመን ምናምን ወርቅ ከገዛ ምንም ነገር ሳያገባ የሰውዬ ሌላው መሲ ላይ ጓም ምለዋል። እርሺ ሌላ ሰው አትነጋገሪ፣ ፕሊስ። መሲ እኔ ምላለሁ፣ ስራ ላይ ሆነሽ ሚዩትሽን፣ አንቺ እየሰማሽ ነው። እናቱ ፕሊስ አይኖ ትግራዋይነት አለ ደሜ ጓ የምትሉት ነገር አለ፣ ባህሪያችሁ ነው። ግን አንዳንዴ እንዳላሁ ጥሩ ነገር ላይ ነው ያለሽው። ይሄን ታይም ጠብቀው ነው እንደዚህ የሚመጡብሽ። ይሄን አስተውይ። ይሄን ታይም ጠብቀው በቺስታ ባንድ በነበርሽበት ጊዜ ማን ዞር ብሎ እንደዚህ ተሰዳድቦሻል? ደወዝነው በቺስታ ባንድ ጊዜ ማን ሲል ምንም አስታውሶ የሰደባት አስታውሶ እንደዚህ ተደራጅቶ የሰደባት ምናምን ሰው የለም። ዝም ማለት ጥሩ፣ መከፈል ባለበት ጊዜ ለትግራይ ሕዝብ ድምፅ ሆነች ከፍለሻል። መስዋዕቶች በቃ ምና ሁላችንም እናቃል። ስለዚህ ማድረግ ያለብሽ አሁንም መሲ የምነግርሽ እውነቴን ነው። ምን እንደ ታላቅም ነው የምነግርሽ የሚያቅ ሰው ስላለ ለነዛ ማስረዳት አይተ፣ ለጠላት ምንም ማስረዳት የለብሽም ጠላቶችሽ ምንም ብታስረጅ ሌላ ነገር እየቆፈሩ ነው የሚመጡት። ልዘግብ እንቁርቲ